ብስክሌት የሰረቀው ግለሰብ በሁለት ዓመት ጽኑ እስራት እንዲቀጣ ተወሰነበት። ዋና ሳጅን አዳነ ደስታ ተጨማሪ አለው። ተከሳሹ ሶፈናያ ሳብቶ የስርቆት ወንጀልን የፈጸመው በለሚኩራ ክፍለ ከተማ ወረዳ 14 አባዶ መስቀለኛ አካባቢ ነው። አባዶ አካባቢ ፖሊስ ጣቢያ ወንጀል ምርማሪ ሳጅን እሸቱ ሁሴን የገለ ተበዳዩ የሳይክል ኪራይ በሚሰሩበት ቦታ ለኪራይ ቆሞ የነበረ ንብረት በመስረቅ ይዞ መሄዱን ባመለከቱት መሰረት ተገቢው ምርመራ በማጣራት ከነ ኤግዚቢቱ በመያዝ በፈጸመው የስርቆት ወንጀል በእስራት መቀጣቱን ተናግረዋል። ተጠርጣሪው ሶፈናያ ሳብቶ የተባለው ከሚሰሩበት ቦታ አንስቶ እየነዳ ወደ ጣፉ አካባቢ ለአንድ ግለሰብ ለመሸጥ ተስማምቶ በ1500 ብር 22 ብር ገደማ የሚያወጣ የነበረና እንዲሁም ተጠርጣሪውን በዚህ መሰረት ተከታትለን ይዘን ምርመራችን አጠናቀን ፍርድ ቤት አቅርበን ፍርድ ቤት ዋስ ቢለውም እንኳ ዋስ ከወጣም በኋላ አቃቤ ሕግ በሚገባው ምርመራ መዝገቡን መርምሮ ለፍርድ ቤቱ አቅርበው ውሳኔ ያሰጠ በመሆኑን እገልጻለሁ። የግል ተበዳይ የሆኑት አቶ ደረበው ታረቀኝ ተጠርጣሪ ወንጀሉን በፈጸመ በሰዓታት ውስጥ ፖሊስ በመያዙ አመስግነው፣ ህብረተሰቡ በተሰማራበት የስራ መስክ ከፖሊስ ጋር በመቀናጀት መስራት ይኖርበታልም ብለዋል። የክስ መዝገቡን የተመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ ወንጀል ችሎት ተከሳሽ ሶፎንያ ሳብቶ የብስክሌት ስርቆት ወንጀሉን የፈጸመ መሆኑን በማስረጃ አረጋግጦ ጥፋተኛ በማለት በሁለት አመት ጽኑ እስራት እንዲቀጣ ወስኖበታል። የተሰረቀ ንብረት የሚገዙ አካላት ህጋዊነት ያልተከተለ ስትራቴጂ መፈጸም በወንጀል እንደሚያስጠይቅ በመረዳት ከድርጊታቸው ሊታቀቡ ይገባል ሲሉ ሳጅን እሸቱ ሴና አሳስበዋል።